ዛሬ ደስ በማይል በሀዘን ቪዲዮ ነው የመጣሁላችሁ፣ ውዶቼ። ወጥቶ ከመቅረት አላህ ይጠብቃችሁ። በስደት የቤተሰቦቻችሁን ሞታ ያሰማችሁ፣ እናንተን ክፉ አይንካችሁ። በስደት ላይ ስደተኛ ሲሞት አንድ ሞት ብቻ አይደለም የሚሞተው። እህታችን ያልፍልኛል፣ ነገ የተሻለ ህይወት ኖራለው፣ በቃ ወጣለው፣ አገባለው፣ እወልዳለው ስንት ዓመት መንከራተቷን ባላቅም፣ ብቻ በጣም የሚያሳዝን ነገር ነው። ጋዝ ፈንድቶባት ሞታለች አለች። እባካችሁ ቶቼ ጥንቃቄ አድርጉ። ለራሳችሁ ያላችሁት እናንተ ብቻ ናችሁ። በጣም ያሳዘነኝ ደግሞ የአሰሪዎቿ ቅጥፈት ነው። ያሰሪዎቿ ቅጥበት ምን መሰላችሁ? ቅጽበታቸው የእሷ መሞት ሳይሆን ያሳዝናቸው እነሱ እንዴት እንደምጠየቁ እራሳቸውን ከተጠያቂነት እንዴት ማዳን እንዳለባቸው ለፖሊስ በራሷን ዝላልነት ነው የተቃጠለችው፣ ተቃጥላ የሞተችው አውቃ ነው ፈልጋ ነው ጋዙ ማታ ተከፍቶ አድሮ መታለኮሰችው ብለው ነው ለፖሊስ ያመለከቱት ማለት ነው። ማን ይጠይቀናል፣ አገራችን ነው ብለው ነው እንጂ እንደ ትክክለኛ ጠያቂ ቢኖር እንደዛ አይሉም። ለምን ለምሳሌ እኔ አንድ ሰው ራሱን ሲያጠፋ እያየው ቆሜ ባይ ተጠያቂ ነኝ። እንዴት አንድ ሰው ራሱን ሲያጠፋ ቆሜ ያለው እጠየቃለሁ። እነሱ ግን እጠየቃለሁ የሚለው ስሜት ውስጣቸው ላይ ሳይኖር ሬሳ ከሰዋል ማለት ነው። ስለዚህ ለእናንተ ለራሳችሁ ያላችሁ ራሳችሁ ብቻ ናችሁ። እቺ እህታችን አሁን ስንት ዓመት ድክም ብሏት የኔናት ናት። ወላይ በጣም ያሳዝን። እስቲ እናንተ አስቡት የእሷን እንትን የእሷን ሞት እናንተ ጋር እናንተ ውስጥ እስቲ በራሳችሁ ስሜት ስታስቡት፣ ወላይ ላዘም በጣም ያማል ማለት ከራሳችሁ ድካም አንጻር ማለት ያልፍልኛል፣ በቃ ነገ ተሻለ ህይወት ኖር አለው። በእርግጥ አላህ አይሳሳትም። አላህ አይሰሳትም ግን፣ አሟሟታችን አላህ ያሳምረው ማለት ነው። በቃ ተጠንቀቁ ነው ማለት የሚችለው ሌላ ምንም ምለው ነገር የለኝም ወላ። እቺ አሁን ሚዲያ ላይ ስለወጣች ነው እንጂ በጣም ብዙ በጣም ብዙ እህቶች አሉ፣ የተቃጠሉ እህቶች። እንዲሁም ሶስት ናቸው ብለዋል ቲክቶክ ላይ የተናገረው ልጅ ማለት ነው። ሌሎች እህቶች አሉ እንደዚህ ፈንድቶባቸው የተቃጠሉ ብሎ ተናግሯል። ማለት ነው እና አንዷ እንደውም እግሯ ተቆርጣለች ተባለ። ወላሂ እግሯ ተቆርጣለች ብሎ ነው የተናገረው ልጁ ማለት ነው። እንግዲህ ተጠንቀቁ እህቶቼ፣ ወላሂ ስትከፍቱ ስትዘጉ፣ እንደገና ደግሞ ኩሽና ስትገቡ ቼክ አድርጉ። ሽታ ምናምን ለማሽተት ሞክሩ። እስቲ ቪዲዮ እንትን ገልጬ ላሳያችሁ ማለት ነው። አራት ወሳኝ ነገሮች መዳም ቤት ኮንትራክት ሆና ያላችሁ ለመለወጥ ለነገ የተሻለ ህይወት ለማግኘት ከሆነ አላማችሁ፣ እያንዳንዱ ነገር ለምትሰሩት እያንዳንዱ ነገር አላፍትና መውሰድ መቻል። በስተኙ ይሄ የሰው ቤት ነው ምናምን ከሊወሊ አትበሉ፣ ቼክ አድርጉ ሁሉ። ምክንያቱም ነገ አንቺን ነው የሚጠብቀው። ምንም አይነት ፍንዳታ ቢከሰት አንቺ ነው አንቺ ነሽ ተጠያቂ ማቿ፣ ቀዳሚዋ አንቺ ነሽ። ስቶቱ ስትገቡ ይሄ ፍርኖች ምናምን ነገሮች አጥፉ። እንደገና ደግሞ ቻርጅ ለኩሳችሁ እንዳተኙ፣ ቻርጅ አትለኩሱ ጥሩ አይደለም። እንዳጋጣሚ በጣም ብዙ ወቶች አሉ። እንደዚህ ሚዲያ ያሉ ወቶቻችን እንደወጡ የቀሩ ሐኪም ቤት እራሱ ያሉ የተኙ ልጆች እግራቸው የተቆረጠ እህቶች እራሱ እንዳለ እንዳሉ ተናግረዋል ማለት ነው። አስባችሁታል። እንግዲህ ለሞተችው እህታችን አላህ ለቤት ሰዎቿ መጻናት ለራሷንም ደግሞ አላህ ምሕረቱን ያውርድላት። ከባድ ነው ወላሂ። በራሳችሁ በኩል አድርጋችሁ ስታስቡት ይከብዳል። በጣም ማለት ነው። ስለዚህ ለእያንዳንዱ ነገር ማን ነው አላፍትና? ኩሽና ውስጥ ማነው አላፍትና መውሰድ ያለበት? እናንቸው። ማንም አላፍትና ይወስድላቸው እናንተ ናችሁ። አሰሪዋ ምንድን ነው እኔ እኔ እንጃ ወለላ ዜ እንዴት እንትን ራሷ ናት ይባላል ብትሹፊን እንዴት ራሷ ናት ራሷ ፈልጋ ነው የሞተችው። ማንም ሰው ራሱን ማጥፋት ቢፈልግ ኖሮ እንትን በጋዝ አያጠፋም፣ መቃጠልን አይፈልግም። ወለህ ግን እነሱ ምን አሉ፣ ተቃጥላ ራሷ ናት የፈለገችው መቃጠል መስራታቸው ብለው እንትን አሉ ማለት ነው። ያው ቤተሰቦቿም አዲስ አበባ ናቸው፣ ተደውሉላቸዋል። መጽናናቱን ይስጣቸው። እንትን እሺ ማለት ይበልጣል ከሁሉም ነገር። ሊፈርሙ ማለት ሬሳ እንዲገባ ማለት ነው። ልጅቷ እንዳለ መለው ሰውነቷ ተቃጥለዋል። ግን ያው ቤተሰብ ታውቃላችሁ፣ ሬሳ ማየት ይፈልጋል፣ ሬሳ አይቶ መቀበር ይፈልጋል። እና ሬሳውም ይገባል ምናምን እየተባለ ነው። አርብ ሁለት ነው የሞትችው ከትላንትና ወዲያ ነበር ምናምን ስትሏቸው፣ አላህ ይጠብቃችሁ ባላችሁበት ቦታ ሁላችሁ መላ ይጠብቃችሁ። ከመጥፎ ነገር ወጥቶ ከመቅረት አላህ በሰላም አስወጥቶን በሰላም ያስገባን፣ ለሀገራችን አብቃን። የሰራ ነው የደከም ነው ፍሬያችንን፣ ፍሬውን እንብለው ፍሬውን ያብለን። ወላይ ብቻ በጣም ያሳዝናል። የለፋችሁበት ችግኝ ቀሪ ነው። የለፋችሁበት የደከመችሁበት ሳትበላ አስባችሁታል። እና ሌላ የተሻለ ህይወት እያሰበች ግን አሁን እየታለች ልች እሷ የደከመችለት እሷ ለፋችለን ሌላ ነው የሚበለው፣ በሚገርም ሁኔታ ማለት ነው።

ሪከርድ እያረኩላችሁ ነው። በትናንቱ ቪዲዮ ላይ ማለት ነው። እደውላቸው አንድ ስራ ከሚበች በኋላባኑ አልከሰርሽም ከስረሻል። ምን እንዳምላቸው አላቅም። እራሳችሁ ጠብቁ በማለት ውጭ ምንም ምን ልላችሁ እችላለሁ። አላህ ነው የሚጠብቀው፣ ግን አላህ በታች ደግሞ እራሳችን እንጠበቃለን። እሷም እና ሊላሂ ወኢና ኢለይ። ያ ረቢ፣ ከመጥፎ ነገር ሁሉ ጠብቀን። እኛ ራሳችን መጠበቅ አንችልም። ቤት የምትቀያዩ እህቶች፣ ለእናቱ አላ መጽናናቱን ይስጣት። ከማንም እና ከምንም በላይ የምትጎዳ እናት ናት የምትጎዳው ራስ ሊኖርሽ ይችላል። ምግብ ሊኖርሽ ይችላል። ስራ ሊበዛብሽ ይችላል። ሌላኛው ቤት ስራ